ጋይስ ሩታ እንግዲህ ቲክቶክ ላይ የመልስ ምቷን አጣጥፎዋለች፣ ማለት ነው። እንኳን ያንተ ፍቅድ ፀጉሬን ቆርጫዋለው አለች ማለት ነው። እና ይገባችዋል ቅኔው ማለት ነው። አብርሽ በድጋሚ ዛሬ ሆስፒታል ገብተዋል ማለት ነው። አልተሻለውም። እናም ሩታን ደግሞ ቀጥላበታለች ማለት ነው አሽሙሩነቱ ማለት ነው። እረ ሩታ ሩታ ቆረጠች በቃ። በአብርሽ እንደዛ ተሯሩጣ ተልፈስፍሳ አብርሽ አብርሽዬ እንዳላለች ዛሬ እንደዚህ እጅት ውስጥ አጭሮ በነገራችን ላይ እዚህ ያለው እኔ የምኖርበት ከተማ ነው የጎበኛችሁ ማለት ነውና፣ ለምን ይደብራችኋል ብዬ ነው ማለት ነው። እና በትላንትና ወላታ አብርሽ ከሆስፒታል ወጥቶ ነበረ፣ ድጋሚ ደግሞ ዛሬ ተመልሶ ሆስፒታል ገብቷል ማለት ነው። ካገር ሊወጣም እንደሆነ ለሩታ ተነግሯት ነበረ ማለት ነው። ሩታ እንኳንም ከዱባይ ከኢትዮጵያ ውጭ ተውና የትም ሂዱ አይመለከተኝም፣ ስለሱ እኔ በሱ ህይወት ውስጥ ምንም ነገር የሚመለከተኝ ነገር የለም፣ አያገባኝምም፣ ከአሁን በኋላ አጠገቤም እንዳይደርስ ብላለች። እንግዲህ ትላንትና እነ ሩታ ማለት ነው የሩታ የአብርሽ ጓደኞች ማለት ነው ይሆን አላለን፣ ሂዱና ቼክ አድርጎ አስቲ እንደሚባል ሰው ማለት ነው እና እንደ ድሮ ሩታ ተራሮጣ ሆስፒታል መታ ታየኛለች ብሎ ነበረ አብርሽ የጠበቀው ማለት ነው ግን ደግሞ እሷ የትም አልሄደችም ለምንድን ነው እሱ ያላወራሽ ለምንድን ነው እሱ ያልደወልሽ ብሎ ራሱ የአብርሽ ጓደኞች ኮምፕሌን እያደረጉባት ነበር አንድ ቪዲዮ አይቻለው ማለት ነው ግን ደግሞ ልጅቷ ቆረጠች ሩታ ቆረጠች አሁን ገና ማለት ነው እና ሩታ ቆፍጠናለች አብርሽ ደግሞ አሁን ተሽለጠለጠ ማለት ነው እና በእውነት ይሄንን ነገር ሩታ አደነኳት ማለት ነው በአንዴ ራሱ ቆርጦላት መውጣቱ ራሱ ማለት ነው እና አንዳንዴ ፍቅር ራሱ ከባድ ነው ማለት ነው። እና ሴሊች ደግሞ አጨክን። በነገራችን ላይ ሴሊች ከጨከነች በጣም ቆራጥነች ነች ማለት ነው። እና አቶ ሄርሜላ እንግዲህ ይስፋሽ። ሩታ እንግዲህ የልቤ ልብሽን ብትሰጥሽም አንቺ ግብ እየመታሽ ነው እንትንሽም ማለት ነው እቅድሽም ማለት ነው። እናም ቤተሰብ ይህ ልላችሁ ነው አብርሽ ከሀገር ሊወጣ ዝግጅት ላይ በነበረበት ሰዓት ላይ አሁንም ድጋሚ ሆስፒታል ገባ ማለት ነው እንግዲህ የሩታን ቪዲዮ ካየ በኋላ ይሁን ሆስፒታል የገባ አላቅም ማለት ነው። ከዚህ በዚያ አጋጣሚ ሄርሜላ እንግዲህ በጣም ደስ ብሏታል አብርሽ ወደ ሩታ አለመሄዱ በአገር ወደ ካገር መውጣቱ መስማማቷ ከእሷ ከ ከሷ ጋራ ማለት ነው። ከዚህ ከኢትዮጵያ ሊወጡ እንደሆነ በጣም ደስ ብሏታል ማለት ነው። እና ግን ደግሞ ሩታ ደግሞ አይኑን ላፈር ብላለች፣ ማለት ነው። ቤተሰብ እና ግን ሩታ ምንድን ነው እሱ እንደዚህ ያስጨከናት ትላላችሁ? እና እኔ ግን የገባኝ ነገር አንድ ነገር ምንድን ነው እሱ አብርሽ ከዚህም በፊት ያደረጋት ነገር ነው፣ እንደዚህ ያስጨከናት ነው ያልኩኝ ማለት ነው። እኔ የኔ ግምት ማለት ነው ስ የእናንተ ግምትስ ምንድን ነው እሱ? እና በብዙ ነገርም ስለሸወዳት እድልም ስለሰጠችው መሰለኝ እንደዚህ የተጨማለቀው ማለት ነው አብርሽ። እናም ቤተሰቦቼ ይህን ነው ምላችሁ። ሼር፣ ሰብስክራይብ፣ ኮሜንት ማድረግ እንዳትረሱ። ለዛሬ እዚህ ጋር ላቁ።